ጉለሌ እፅዋት ማዕከል የተቋቀመበት አላማዎች አሉ። በዋናነት አራት አላማዎች መሰረት አድርጎ ነው የተቋቀመ። እነዚህም ሀገራችን በእፅዋት ዝርያ የታደለች ሀገር ናት። ጥቂት ሀገሮች ያሉት እንደዚህ አይነት የእፅዋት ብዛት ያሏት ሀገሮች በጣም ውስን ናቸው። እነዚህ እጽዋቶች ደግሞ በተለያየ ምክንያቶች በሰው ሰራሽና በተፈጥሮ እየተመናመኑ ስላሉ እነዚህን ለመጥፋት የተቃረቡትን በማስቀደም እጽዋቶችን እንክብካቤ አድርጎ ለዘመናት ለማቆየት ነው አንዱ። ሁለተኛ እዚሁ እጽዋት ላይ ምርምር ለማድረግ ነው። በሶስተኛ ደረጃ ደግሞ ተግባር ተኮር ትምህርትን ለመደገፍ ነው። ተማሪዎች ቴዎሪቲካል የሚማሩበት ክፍል ውስጥ ተግባር ተኮር ትምህርት እዚህ መጥቶ ከኬጂ ጀምሮ እስከ ዩኒቨርሲቲ ድረስ ተግባር ተኮር ትምህርት ያገኛሉ ማለት ነው። በአራተኛ ደረጃ ይሄ እጽዋት ማዕከል በጣም ማራኪ ነው፣ እዛ ላይ በእጽዋቶች የተሸበረቁ ነው። እነዚህን መሰረት አድርገን የመዝናናት አገልግሎት ወይ ደግሞ የኢኮቱሪዝም አገልግሎት እንሰጣለን ማለት ነው። በእኛ ዘርፍ ስር ሁለት አላማ ፈጻሚ ዳይሬክቶሬት አሏቸው። እነዚህ ሁለቱ አላማ ፈጻሚዎች አንዱ የቱሪዝም እና ፕሮሞሽን ነው፣ ሁለተኛው ደግሞ ብዝሃ ህይወት ትምህርት ነው። የምንሰራው ሁለት ዘርፎች ያሉት ሁለት ናቸው። እነዚህ የኢኮቱሪዝም እና ፕሮሞሽን ዘርፍ በዋናነት የኢኮቱሪዝም አገልግሎት ማለት ተፈጥሮ ተኮር የሆነ ተፈጥሮን መሰረት ያደረገ ኢኮቱሪዝም ይሄ ለተፈጥሮን መሰረት ያደረገ ሊጎበኙ የሚችሉ እዚህ ግቢ ውስጥ በርካታ ነገሮች አሉት። ግቢውን ለመጎብኘት ማለት ነው። በአንድ በኩል ተፈጥሮ ምን እንደሚመስል የምታይበት ነው። በሌላ በኩል ደግሞ ብርቅዬ የሆኑ ሀገር በቀል ዕጽዋቶችን የምታይበት የሌሎችን ከውጭ የመጡ ዕጽዋትን ቢሆኑ እዚህ ግቢ ውስጥ በስፋት የሚታዩበት ነው። እንግዲህ ካሁን በፊት ይሄ ተቋም በባህር ዛፍ የተሸፈነ ተቋም ነው የነበረው። ይህንን ተቋም ከባህር ዛፍ አጽድቶ በሀገር በቀልና ብርቅዬ በሆኑ እጽዋቶች እንዲሸፈን የማድረግ ስራ ነው የተሰራው። ስለዚህ ይህንን መሰረት አድርጎ ደግሞ ኢኮቱሪዝም ልማት እዚሁ ዘርፍ ላይ እንዲሰራ ተደርጓል። ጉለሌ እጽዋት ማዕከል ምርምርና ልማት ምርምርንም ልማትንም የሚያጠቃልል ነው። የምርምር ፓርቱ አንድ የስራ ሂደት ነው የያዘው፣ የእጽዋት ምርምር ዳይሬክትሬት የሚባል ማለት ነው። ይሄ የእጽዋት ምርምር ዳይሬክተሬት የሚሰራቸው የምርምር ስራ የየትኛ እጽዋት የየት ቦታ ላይ እንደሚስማማ እንደገናም ደግሞ የአዲስ አበባን ብቻ ሳይሆን የሀገሪቷን ነው የምንሰራው። በተለይ ለመጥፋት ለአደጋ የተጋለጡ እጽዋትን አምጥቶ እዚህ እንዲያገግሙ አድርጎ ወደ መጡ ቤት ይመልሳል። የተቀረውን ደግሞ እንደ ሪዘርቭ እዚህ አካባቢ ይይዛል ማለት ነው። አንደኛው ይሄ ነው። ሁለተኛው ደግሞ ኢቭን ከዚህ ከተማ አሁን እዚህ ያለንበት ከፍታ ቦታ ነው። ከዚህ ወደ አዲሱ ገበያ ስንሄድ የተወሰነ ከፍታ እየቀነሰ ይሄዳል። አቃቂ ስንደርስ ሌላኛው የስነ ምህዳር ይመጣል ማለት ነው። እዚህ እዚህ ቦታ ላይ ምን አይነት እጽዋት መተከል አለበት፣ እዚህ አካባቢ ምን አይነት እጽዋት መካከል ላይ ምን አይነት እጽዋት አቃቂ ወይም በዝቅተኛ ቦታ ላይ ደግሞ ምን አይነት እጽዋት መተከል እንዳለበት በጥናት ለይቶ ለከተማም ለሀገሪቷም አስተዋጽኦ ያበረክታል ማለት ነው እንግዲህ ሀገራችን በእጽዋት ባዮዳይቨርሲቲ በእጽዋት አይነት በጣም የታደለች ነች ይህ ደግሞ ሀገራችን ምቹ ለሰው ልጅ ምቹ ለግብርና ምርታማነት የአየር ንብረት ለውጡ ተጠቂ እንዳትሆን ያደረገበት አግባብ አለ፣ አብዛኛው ቦታ ላይ ማለት ነው። ይሄ መሰረት አድርጎ ባለፉት አመታት ደግሞ ስድስት ሰባት አመታት የግሪን ሌጋሲ አለ። ይሄ ምቹ ሁኔታ ፈጥሯል። የዚህ ግሪን ሌጋሲ ምቹ ሁኔታ መፍጠር ደግሞ የእጽዋት ማዕከሉን አላማን አንዱ በፍጥነት እንዲያሳካ ያደረገበት አግባብ አለ። ስለዚህ ማህበረሰቡ ግሪን ሌጋሲ ላይ በሰፊው እየተሳተፈ ነው። ቀጣይ ግንዛቤ የሚያስፈልገውና የምንሰራው ስታንዳርዳይዝ ማድረግ ነው። ትክክለኛ እጽዋት ትክክለኛ ቦታ ላይ መትከል፣ ከዛ ደግሞ ባለፈ ፋይዳ ያላቸው እጽዋቶችን አስቀድመው እንዲተከሉ ማድረግ። ከዛ እጽዋት የእጽዋት ጠቀሜታ በጣም ወሳኝ መሆኑን እሱ ላይ ግንዛቤን እንሰጣለን። ይህን እጽዋቶች ደግሞ እንደ ሰው ልጅ ስለተከልክ ብቻ አይደለም እንክብካቤ ይፈልጋሉ። ያው ለነሱ የሚሆን ምግብ፣ ውሃ፣ አፈር ከዛ በኋላ ደግሞ ከንክኪ ነጻ እንዲሆኑ የማስቻል ስራዎች በተመለከተ ግንዛቤ እንሰጣለን ማለት ነው። በብዝሃ ህይወት ትምህርት ዳይሬክቶሬት የምንሰጣቸው አገልግሎቶች አምስት ይደርሳሉ። ግን ንዑስ ብለን የምንጠቅሳቸው ደግሞ ሁለት ናቸው። ያው የመጀመሪያው ይሄ ተግባር ተኮር ትምህርት ለሁሉም ተማሪዎች በተለይ ከኬጂ ጀምሮ እስከ ሀይ ስኩል ድረስ ወይም እስከ አስራ ሁለተኛ ክፍል ድረስ ያሉ ተማሪዎችን የተግባር ተኮር ትምህርትን ተደራሽ ማድረግ ሲሆን፣ ሁለተኛው ደግሞ ስልጠናና ግንዛቤ ተደራሽ ማድረግ ነው ማለት ነው። ስልጠና በአረንጓዴ ልማት ላይ የተሰማሩ ተቋማት አሉ፣ የተደራጁ ወጣቶች አሉ። እነሱን በተለያዩ ከዚህ ከአረንጓዴ ልማት ጋር ተያያዥ የሆኑ ርዕሶችን በመውሰድ እሱን ስልጠና ለነዚህ ማህበረሰብ ክፍሎች የምንሰጥባቸው ሁኔታዎች ይኖራሉ። ያው በቅድ ጭምር ይዘን ነው እነዚህን ስልጠናዎች ለእነሱ የምንሰጣቸው። ህብረተሰቡን ባለቤት የማድረግ ስራ፣ አንዳንድ ቦታ ላይ እኮ ተክለው በግዴለሽነት የሚጠፉ ችግኞች አሉ። አሁን በብዙ ቦታዎች ላይ ችግኝ ሲበላሽና ሲጠፋ አናይም። አንዱ መገለጫ ይሄ ነው፣ ህብረተሰብ ባለቤት ሲሆን ይሄንን ባለቤት የሆነ የሆነበትን ስራ በባለቤትነት ይጠብቃል። ሲ እንትን ሲጣመም ያቃናል፣ ሲደርቅ ይተካል። ስለዚህ ይሄን ለማድረግ የግንዛቤ ማስጨበጫ ህብረተሰቡን በተለይም የደን ልማትና በጋራ የሚሰሩ ስራዎችን ህብረተሰብ ባለቤት ካልሆነ አንድ እርምጃ ወደፊት ሊራመዱ አይችሉም። ስለዚህ በከተማችን ላይ የምናያቸው ለውጦች ህብረተሰቡ ባለቤት እንዲሆን የማድረግ በተለይ ሀገራችን ለአረንጓዴ አሻራ ትኩረት ሰጥታ እየሰራች ነው ያለችው በአሁኑ ሰዓት። ስለዚህ ህብረተሰቡ የአረንጓዴ ልማት ጥቅሞችን በደንብ እንዲረዳ ማድረግ፣ በተለይ ደግሞ እጽዋትን እንዴት መንከባከብ እንዳለበት፣ እንዴት ማባዛት እንደሚችል፣ እንዴት ከበሽታ መከላከል እንደሚችል ምክንያቱም እዚህ ኮርስ ይሰጣል ስልጠናዎች እንሰጣለን። በሌላ በኩል በተለያዩ ሚዲያዎች ደግሞ የግንዛቤ መፍጠር ስራዎችን እንሰራለን። በትምህርት ቤቶች አካባቢ ማህበረ በተሰበሰበበት አካባቢ እየሄድን የህብረተሰቡን ግንዛቤ እንፈጥራለን። እፅዋት እንዴት ነው መንከባከብ የሚቻለው? እንዴት ነው ማባዛት የሚቻለው? እንዴት ነው ከበሽታ መከላከል የሚቻለው? ምንድን ነው ልናደርግ የሚገባው? እንክብካቤዎች ላይ የሚለውን እና የአተካከል ዘይቤዎቹን ራሱ በአግባቡ የማስረዳት የማስተማር ስራ ይሰራል። በየአካባቢያቸውም የአረንጓዴ ልማት ስራዎችን ጠቀሜታ ተረድተው በአካባቢያቸው ያሉ እፅዋቶችን በአግባቡ እንዲንከባከቡ እንዲከታተሉ ለማድረግ ግንዛቤ የመፍጠር ስራ እንሰራለን። በዚህ አመት 50 ሺህ የሚደርሱ የማህበረሰብ የተለያዩ የማህበረሰብ ክፍሎችን አገልግሎቱን እንሰጣለን ብለን ነው እቅድ ያዝነው እና እዚህ ውስጥ ተማሪዎች ይኖራሉ፣ የተለያዩ የአካባቢ በነዋሪዎች ይኖራሉ። እዚህ ውስጥ ደግሞ እንደዚሁም የተለያዩ ማህበረሰብ ክፍሎችን አቅፈን ነው ይህንን አገልግሎት የምንሰጠውና የምንሰጥበት ዋና ምክንያት ምንድን ነው? በስልጠና ያልሸፈናቸውን የማህበረሰብ ክፍሎችን ተደራሽ አድርገን ከዚህ ከአካባቢ አጠባበቅ ከአረንጓዴ ልማት ጋር የሚገናኙ ርዕሶችን በመውሰድ በተለይ ደግሞ እፅዋት ማዕከላችን የሚሰራቸው በዓላማ በአዋጅም ጭምር የተሰጡ ኃላፊነት አለና ከዛ አንጻር ያሉትን ነገሮች ለማህበረሰቡ በመስጠት ያው ማህበረሰቡ ደግሞ ይህንን ግንዛቤ ወስዶ እንዲተገብር ጭምር የማድረግ ነው የምንሰራው ስራ። የአፈርና ውሃ ጥበቃው የተጎዱ መሬቶችን እንዲያገግሙ በማድረግ ከእርከን እስከ ከትር ከትር ስንል የድንጋይ ከትር አለ፣ የእንጨት ከትር አለ። እነኛን በማድረግ ውሃው ወደ ከተማ በተለይ ይሄ እዚህ ቦታ እኛ የአፈርና ውሃ ጥበቃውን ባንሰራ ጉለሌ ክፍለ ከተማ ብዙ በጎርፍ ይጠቃ ነበረ። ስለዚህ ውሃ ምድር አካል ላይ ወደ ውስጥ እንዲሰርግ ለማድረግ የሚያግዝ ነው ማለት ነው። ቀስ በቀስ ይሄ ምን ይሆናል እዚህ የሚከማቸው ውሃ በአቃቂ አካባቢ ከእርሰ ምድር ሆኖ ይወጣል ማለት ነው። ውስጥ ለውስጥ ሄዶ ከፍታ ቦታ ስለሆነ ለዚህ አገልግሎት ይውላል። አንደኛው ይሄ ነው። ሁለተኛው ደግሞ አሁን እዚህ እንደሚታዩት መንገዱ ላይም ዳርቻው ላይም በተለያየ ቦታ ላይ የውበት ስራ አበባ፣ የተለያዩ ዛፍም ደግሞ እንዴት ውበት ይሰጣል በሚል የገጸ ምድር ዲዛይን በማዘጋጀት ውበት እንዲሰጡም የውበትን ስራ ይሰጣል። እንደገና ከዚህ በተጨማሪ ደግሞ ይሄ ዲፓርትመንት በየአመቱ ከአንድ ሚሊየን በላይ የአገር በቀልና የውጭ ዝርያ ያላቸው እጽዋትን በማባዛት ለ11 ክፍለከተማ ክፍለ ከተማ ይሰራጫል። ይሄንን ስናሰራጭ አገልግሎት አንጠይቅም፣ በነፃ ነው የምሰራጨው ማለት ምክንያቱም የአረንጓዴ አሻራውን ለመደገፍና የከተማውን የአረንጓዴ ሽፋን ለማሳደግ ከፍተኛ አስተዋጽኦ ያለው ተቋም ነው ማለት ነው። ብዝሃ ህይወት ጥበቃ ስንል አንድ ያሉትን መጠበቅ እዛ አካባቢ ያሉትን በሀገር በቀል እጽዋቶችን የመጠበቅ ከሌላ ቦታ እንግዲህ በእጽዋት ደረጃ በብዛት ደረጃ ከ6500 በላይ የእጽዋት ዝርያዎች አሉ። እነኚህ ተሰባስበው ስነ ህይወታዊ ሙዚየም እዚህ ጉለሌ እጽዋት ማዕከል ላይ መፍጠር ነው። ኮንዘርቬሽን ስራው ይሄን ይመስላል። ከዛ ባሻገር የፊዚካል ስራዎች አሉ። አንድ ከፊዚካል ስራዎች ውስጥ የአፈርና ውሃ ጥበቃ ስራዎችን በየአመቱ ቅድ ይዘን አንድ አዳዲስ የመስራት በሁለተኛ ደረጃ ደግሞ የጥገና ስራዎችን ይሰራሉ። ሰፋ ብሎ ነው በእነኝህ ላይ በተለይም ይህን የላይኛው ተፋሰስ በመሆኑ ለከተማችን ከፍ ያለ ቦታ ነው። እዚህ ቦታ ላይ ለማፈራችንም የመጠበቅ እንደዚሁም በዝናብ የሚመጣውንም ውሃ የመጠበቅና የከርሰ ምድር ውሃ እንዲበለጽግ ማድረግ ነው። ኮንዘርቬሽን ስንል ሰፋ ያሉ ስራዎች ናቸው ያሉት ይህን አካባቢ ሁሉም የማህበረሰብ ክፍል እንደሚያውቀው ባህር ዛፍ መጀመሪያ አካባቢ ወደ ሀገር ገብቶ የለማበት አካባቢ ነው። ለዘመናት ምናልባትም ከ120ና 130 ዓመት ሊጠጋ የሚችል ባህር ዛፍ እዛ አካባቢ አገልግሎት ሰጥቷል። በአሁኑ ተጨባጭ ሁኔታ ግን ከዛ አካባቢ ላይ ባህር ዛፉን የማስወገድ ስራ ተሰርቶ በአንጻሩ ደግሞ ሀገር በቀሎችንም የመተካት ስራዎች ይሰራል ማለት ነው። ሀገር በቀሎ የሆኑ እጽዋቶች የአበቃቀልና የብዜት ፕሮቶኮሎች ዘዴዎቻቸው በደንብ ተሰንዶ ማቅረብ ላይ እንደ ሀገር ክፍተት አለ። የውጭ ዝርያ በቀላሉ ይባዛል። በቀላሉ አባዝተን ደግሞ በየቦታ በቀላሉ እናገኛለን። የሀገር በቀል ግን ወሳኝ አንደኛ፣ ተፈጥሮ ሚዛኗን ጠብቃ እንድትኖር ወራሪ ነው። ከውጭ በብዛት ካረኝ ለውበት የተወሰነ ልንጠቀም እንችላለን፣ ባላንሱን ጠብቀ ካልሆነ ግን የሀገር በቀሉ ሚዛኑ እንዲስት ያደርጋል። አሁን በርዛፍ እንደ ሙሳሌ ምን ወስድ የውጭ ዝርያ ነው። የኢኮኖሚ ፋይዳ ቢኖርም ዘለቀታል ላይ ግን ከፍተኛ ጉዳት ነው የሚያመጣ። አንዱ በርዛፍ ጉዳቱ የአፈር ለምነቱን ያጠፋል። በዛፍ መሬቱን ወደ አሲድነት ነው የሚቀይሩ። ከዛ የውሀን ምንጮቹን የማድረቅ ባህሪ አሉ። ስለዚህ እኛ በርዛፊው የሚተኩ ሌሎች እጽዋቶች በቀላሉ እንዴት አባስተን እንዴት አድርገን እንጠቀማለን ብሎ ማህበረሰቡ ጋር ግንዛቤ እንዲኖር ልዩ ልዩ አካላቶችን ጋብዘን በሰፊው ግንዛቤ እንዲያገኙ እናደርጋለን ማለት ነው። እዚህ ሌሎች እጽዋቶች እነዚህ ሀገር በቀል የሆኑት በቀላሉ አባስተን እንዴት አድርገን እናሳድጋለን አንዳንዶቹ የእድገት ደረጃቸው በጣም ረጅም ጊዜ ይፈጅዋል። ሁለተኛ ሲባዙም ደግሞ ሲበቅሉ ራሱ አበቃቀላቸው በጣም ቻሌንጂንግ ሆኖ ደግሞ ውጤታማ የማሆኑ አሉ። እኛ ግን በሳይንስ ዘዴ ፈጥረን በቀላሉ የሚባዙበት አበቃቀላቸውም ኢፌክቲቭ የሚሆኑበት ስራ ላይ እንሰራለን። እጽዋት መሰብሰብ እንደገና ደግሞ እንደ ሙዚየምም ያገለግላል። በቤተ ሙከራም ፍተሻ አድርጎ ምንጥረ ነገር እንዳለባቸውም በምርምር ለይቶ ለመድኃኒት የሚሆኑ ለሽታ የሚሆኑ የተለያዩት እነኚህን በመለየት የተለያዩ የእጽዋት ቴማቲክ ጋርደን የምንለው እንደ ባህሪያቸው እንደ ጠቀሜታቸው ባህሪያቸው ለይቶም ከፋፍለው እዚህ ቦታ ላይ ለተለያየ ስራ እንዲሁሉ ተመራማሪዎች ከሀገር ውስጥም ከሀገር ውጭም መቶ አብሮ የሚሰራ ተቋም ነው። አገር በቀል እጽዋቶቻችን፣ የብርቅዬ እጽዋቶቻችን አሁን ያሉበት ሁኔታ ለተፈጥሮ ሀብቶቻችን ያላቸውን ሚና ጨምር እንዲያቁት በማድረግ እነዚህ የውጭ እጽዋቶች ወይም ደግሞ መጥ እጽዋቶቻችንን ልማት እየቀነስን የአገር በቀል እጽዋቶቻችንን ጨምረን የተፈጥሮ ሀብቶቻችንን የምናድንባቸው ሁኔታዎች እንዲኖሩ ጭምር ነው። እነዚህምን ግንዛቤ እየሰጥን ያለ ነው። ያው በተመሳሳይ በአረንጓዴ ልማት የተሰማሩ ሌሎች ተቋማት ይህን ተደራሽ ያደርጋሉ ብለን እናስባለን። ግን እኛ ጋር ደግሞ ትልቁ ስራችን የተሰጠንም ኃላፊነት ከዚህ ከሀገር በቀልና ከብርቅዬ እጽዋቶች ለተፈጥሮ ሀብቶቻችን ያላቸው ሚና ምንድን ናቸው የሚሉትና ተያዥ ጉዳዮችን አንስተን ከህብረተሰቡ ጋር ግንዛቤ እንሰጣለን። ያው አንዳንድ ጊዜ ማህበረሰቡ የሚሰጡንም ፊድባኮች አሉና በተለይ ደግሞ ከዚህ ከፌስ ቱ ፌስ ገለጻ በተጨማሪ ሌሎች መንገዶችን ተጠቅማችሁ ማህበረሰቡን ተደራሽ ብታደርጉ የሚል አሳ ይሰጡናልና፣ ያንን መነሻ በማድረግ ነው ይሄ የግንዛቤ አገልግሎትን እንግዲህ በማስ ሚዲያ ጭምር ለመስጠት አንዱ ግብአት የሆነን ራሱ ማህበረሰቡ ነውና አሁን ተደራሽ እያደረግን ያለ ነውም በዛ እንዲሆን ያሰብ ነውም። ለዚህ ነው ማለት ነው መጪው ትውልድ ሀገር ተረካቢ ትውልድ እዚህ መጥተው በቂ ግንዛቤ እውቀት ይዘው የሚሄዱበት ሁኔታ የምንፈጥርበት ስለሆነ ትልቅ ስራ ነው የሚሰራው በዚህ ዘርፍ ማለት ነው። ትልልቅ ስራዎች ናቸው እየተሰሩ ያሉት። በአመት እስካሁን ወደ 25 ሺህ ተማሪዎች ይመጣሉ። ተማሪዎች ክፍያ የሉ በነፃ መጥተው ተምረው አውቀው እንዲሄዱ ነው የሚፈለገው። ምክንያቱም በቀጣይ ሀገራቸውን የሚረከቡት እነሱ ናቸው። ስለ እፅዋት ስለ አረንጓዴ ልማት በቂ ግንዛቤ እውቀት ይዘው ይህንን ስራ መስራት የሚችሉበት ሁኔታ እንዲፈጠር ለማድረግ ስለሆነ እየተሰራ ያለው በነፃ ነው የሚሰጠው። የመንግስት ትምህርት ቤቶች ላይ ደግሞ በተግባር በየትምህርት ቤቶቻቸው ሄደን ነው የማሳያዎችን ጋርደን እንሰራለን። በየትምህርት ቤቱ ማሳያ ጋርደኖቹ የራሳቸው ስታንዳርድ አላቸው። ስታንዳርድ ወጥቶላቸው በየትምህርት ቤቱ በተለይ ሰፋፊ ኤሪያ ያሏቸው ትምህርት ቤቶች ላይ ማሳያ ጋርደኖች እንሰራላቸዋለን። እዛ አካባቢ በቲዮሪ የተማሩትን በተግባር የሚያዩበት ሁኔታ እንዲፈጠር እናደርጋለን። የመንግስት ትምህርት ቤቶች ላይ የቻሉ ደግሞ መጥተው ያሉ እዚህ ግቢ ውስጥ በራሳቸው በአካል መጥተው ተደራጅተው እዚህ የሚያዩበት ሁኔታ ይኖራል። በስፋት ግን የግል ትምህርት ቤቶች ይገባሉ፣ እዚህ በብዛት የሚመጡበት ሁኔታ አለ። እዚህ መጥተው እያዩ ያሉበት ሁኔታ ነው ያለው። ስለዚህ ይሄ ይበልጥ ሰፍቶ እንዲሄድ እንፈልጋለን። ይሄ ተቋም የሚሰጣቸውን አገልግሎቶች በደንብ ህብረተሰቡ ተረድቶ አገልግሎቶቹን ለማግኘት በተለይ ደግሞ ግቢ ውስጥ ያሉትን እጽዋቶች መጥቶ ለመጎብኘት እጽዋቶቹ ምን ምን እንደሆኑ ለማወቅ በሌላ በኩል ደግሞ ራሱንም ለማደስ እዚህ መጥቶ ቁጭ ብሎ ራሱን ሪፍሬሽ አድርጎ መሄድ የሚችልበት ኤሪያ ነው እና ህብረተሰቡ መጥቶ እንዲያየው እንፈልጋለን። ከተማችን እንግዲህ ባለፉት ስድስት አምስት አመታት በተለይም ባለፉት አመታት ውስጥ ኮሪደር ልማትም ተጨማሪ ከግሪን ሌጋሲ ጋር ከመጣ በኋላ ከፍተኛ የሆነ ለውጥ አምጥቷል። ይሄም ከፍተኛ የሚባለው አንዱ የአረንጓዴ ሽፋን ከተማውን የሚጠበቅበትን ደረጃ ማሟላት አረንጓዴ ሽፋን በጣም ወሳኝ ነው። የሰው ልጅ ንጹሕ አየር ውስጥ ካልኖረ ጤናማ አሁንም ምርታማነቱን በዛ ልክ ይቀንሳል። ስለዚህ ከተማችን አረንጓዴ አሻራው ተጨማሪ ግርሌ ጋሴ ከመጣ በጣም ከሶስት እጅ የነበረው አረንጓዴ አሻራ ከ በላይ ሆኗል። ይሄ ደግሞ አየር ጥራቱን ከጠበቀ አንደኛ ሰው ጤናማ ሆኗል። የሰው አይካል የአእምሮ እንትኑ ጤናማ ሆናል። ይሄ ደግሞ ምርታማነትን ያመጣል ማለት ነው። እኛ እንግዲህ እዚህ ውስጥ ከፍተኛ ሚና አለን።